መብት ባለበት ሀገር፣ እንደዚህ አይነት ድብደባ ደርሶብኛል። አንተ አይደለ እንዴ ያስመታኝ? ታደርጋለህ፣ ታስመስላለህ። መሰሪ ናቸው። መሰሪ ጓደኛ አንተ እኔን ሰላም እንዴት ናችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልን ሁላችሁም በያላችሁበት በቃ እኔ ዛሬ ማልቀስ አልፈልግም በፍጹም በፍጹም ምንም አይነት የእምባ ዘለላ ከአይኔ እንዲወርድ አልፈልግም ነገሮች ምንም እንኳን ከባድ ቢሆኑ ይህን ጊዜ እንደማልፈው አውቃለሁ ሰው ሁሉ ግን አንድ የማይሸሸኝ ፈጣሪ እንዳለኝ አውቃለሁ። ምንም አይነት ሰው አልተማመንም። መታመኛዬ ፈጣሪ ነው። ይሰብ እንግዲህ ባለፈው እስር ቤት ስገባ ያለውን ነገር ሁሉ ነገር አይታችኋል። በጣም ከባድ ግፍ ነው የተፈጸመብኝ ከምላችሁ በላይ በጣም ከባድ ግፍ። ይሄ ነገር ለማንም ማንም ላይ እንዲደርስ አልፈልግም። በጠራራ ፀሐይ አግተውኛል። የህግ አካል ነው ብለው የህግ አካል ባልሆነ ሰው አግተው ድብደባ እንዲደርስብኝ አድርገውብኛል። ሁላችሁም ከእነሱ ጎን ሆናችሁ ብቻ ይሁን፣ ያልፋል። ሁሉም ከጎን ያላችሁ ሁላችሁንም አመሰግናለሁ። እንግዲህ ያን ቀን የታገትኩ ቀን እኔ እገታ ነው ቀጥታ እምለው በሙቢና በውብዬ ሁለቱ ያቀነባበሩት እገታ ነው። ይሄ እንደ ህግ ሰው አስመስለው ጭራሽ የትም ማይታወቅ ሰው እንደ ህግ አካል አስመስለው አሳግተውኛል። ከባድ ድብደባ ደርሶብኛል። ጥርሴ የተንቀሳቀሰ ነው። በዚህ በኩል አንድ ጥርሴ የተንቀሳቀሰ ነው። በጣም ከባድ በቃ በጣም ሚያሳቅቅ የጨለማ ቤት ውስጥ አስከትተው በቃ ከተውኛል። እንዲህ ብዬ ተናግሬ ያልጨረሰውም የደረሰብኝን ግፍ ማለት ነው። ብቻ ግን ጠንካራ መሆን ነው የምፈልገው። በፍጹም እጅ መስጠት አልፈልግም። በፍጹም ንጹህ ሰው ነኝ ራሴን፣ አውቀዋለሁ ከራሴ በላይ ስለ ራሴ ማንም ያውቅ የለም። ንጹህ ሰው እንደሆን ካውቃለሁ በቃ ግን በቃ በጠራራ ፀሐይ እንደዚህ አይነት ነገር መከሰቱ በጣም በጣም በጣም በጣም ነገሮች በጣም ነው። በቃ ልቤ ነው የሰበሩት። ሙቤ ስለ ሁሉም የእጅህን ታገኛለህ። ላደረግከው ለእያንዳንዱ ነገር የእጅን ማግኘት አይቀርም። እኔ ግን ክፉ ነገር አልመኝልህም በፍጹም። እኔ ማንም ላይ ክፉ ነገር አልመኝም፣ ግን ደግሞ ሁሉም የእጁን ማግኘቱ አይቀርም። ላደረግከው ነገር ዋጋ ትከፍላለህ። ሙቤ ላደረካት ለእያንዳንዷ ነገር ዋጋ ትከፍላለህ። ውብዬ አንቺም ይህንን እየሰማች ነው። እንደዚህ እስከሆን ድረስ አስደብድባችሁኛል። መብት ባለበት ሀገር እንደዚህ አይነት ድብደባ ደርሶብኛል። ብቻ እንጃ። ብቻ አንዳንዴ ነገሮች በተቃራኒ ነው የሚሆኑባቸው። ያው ምንም ማለት አልችልም። ለማንኛውም ቲጂም እየመጣች ነው፣ እንግዲህ እንደዚህ ሆኜ አላየችኝም። ቲጂ እሷንም ድንገት እንደዚህ እንደኔ ከፍ ያለ ኬዝ ባይሆንም ግን ታማለች። በቃ ያለችበት ሁኔታ ትንሽ ጥሩ አይደለም፣ ደካክማለች እና ሙቤ ለዚህ ሁሉ ኃላፊነቱ የምትወስደው አንተ ነህ። ለእኔ እንደዚህ መሆን ኃላፊነቱ የምትወስደው አንተ ነህ ሙቤ። ለቲጂ ህመም ኃላፊነቱ የምትወስደው አንተ ነው ይመጣሉ ሁሉንም ጠርቻቸዋለሁ ሶ እኔ ራሴ ማስተላለፍ የምፈልገውን አስተላልፋለሁ በዛ ቦታ ግን ደግሞ ሁላችሁም የእጃችሁን ታገኛላችሁ ሁላችሁም እኔ ላይ እንደዚህ የፈጸማችሁ ሁላችሁም የእጃችሁን ታገኛላችሁ እናንተ ሰው እንዳላችሁ ሁላ እኔም ሰው አለኝ ድንገት እዛ ከሚደበድቡት መሃል አንድ የሚተዋወቅ ሰው እኔን የሚያቀኝ ሰው ከዚህ በፊት ብዙ ነገሮችን ያሳለፍን ሰው ግን አሁን ደግሞ ድንገት እዚህ ነገር ውስጥ ነበረ። እሱ ደርሶ ባያድነኝ ልሞትም እችል ነበረ። ስለ ሁሉም የእጃችሁን ታገኛላችሁ። ቲጂ እየመጣች ነው። ቲጂ ስትመጣ እንግዲህ ቲጂን ካገኘው በኋላ እነ ሙቢንም ጠርቻለሁ፣ ጠርቻለሁ ውብዬን ጠርቻለሁ። እንግዲህ ያለውን ነገር ተከታተሉ። እኔ ክሱንም እንድታነሳ ነው የምፈልገው ብዬ የጀመረችውን ክስ። ሙቤም ደግሞ በጣም ነው የሚያሳዝነ የህግ ሰው አስመስሎ ግን እኔ ላይ በጣም ከባድ በደል ነው ወንጀል ነው የፈጸመብኝ። በፍጹም ልፋተው አልችልም። ሙቤንም ለማንኛውም ተከታተሉ ቤተሰብ።

ሰዓት አልተገናኘንም ማለት ነው። አንቺ ቆይ፣ ማን እንደዚህ ያደረገ እ ማን እንደዚህ ያደረገ፣ ማን እንደዚህ ያደረገ፣ ቆይ ንገረኝ፣ በእናትህ። ሂጂ ሙቤ ነው አስደበደበኝ ማለት? ለምን ፖሊስ ጣቢያ አይደለም የወሰዱ? ፖሊስ ጣቢያ አይደለም። እና የት ነው የወሰዱ? ታግቻለሁ። የምሬን ነው። አዎ፣ በፍጹም ፖሊስም አልነበረም የሚያገኘኝ ፖሊስም አልነበረም አስደብድበውኛል። ወይኔ በፈጣሪ ስሽ በቃ ይዞ በእናት ወይኔ በፈጣሪ ስ ቆይ፣ ማን ነው እንደዚህ ያደረገው? ውብዬና ሙቢ ናቸው። እኔ ፖሊስ ጣቢያ የነበረ ይወሰዱ የመሰለኝ። እግተውኝ ነው፣ እግተውኝ ነው ቀጥታ እሱ እሱ እየወሰደ የሆነ መኪና አቆመው። የሆነ መኪናው እስከተቱኝ። አራት አምስት ሆኖ ነው የደበደቡኝ። በጣም ተጎዳ። አዎ። ምንድን ነው ግን ሰላማችን፣ ጀርባዬም ጋር ሙቤ። ነው ይሄንን ያደረገው እኔ ማጠርቻቸዋለሁ። እኔ ክሱን ብቻ ውብዬ በየታንሳል እኔ ምንም አልፈልግም። ምንድነው ግን ደግሞ ይሄንን ነገር ያቀነባበረው ሙቤ ነው። ያስደበደበኝ ሙቤ ነው ከውብዬ ጋር አንድ ላይ ሆነው። ምን አይነት ጓደኛ ነው ያለ እንደዚህ መሰሪ መሆኑን እኔ እየታውቂ ምንድን ነው የሚሻለው? ሆስፒታል እንሂድ እንዴ? አይ አይ፣ ችግር የለውም። አዎ በእናት ተይ እኔ አትጨነቂ፣ ለምን ነገር ችግር የለውም። እኔ እኮ ፕሪስጣ ወሰዱ መስሎኝ ነበር። አግተውኛል ሙቤ ነው በስቃይ ነው እዚህ አለቃቸው። በቃ እንደዚህ እኔ አሁን መረጋጋት አለብህ። በደም ከዛ ላይ የሚሆነውን ነገር እናስባለን። አሁን መረጋጋት ብቻ ነው ያለን አማራጭ። እሺ መስሎኝ ነበር እያመመኖ እኮ በእናትህ እንሂድ። ለምንድን ነው የማልጨነቀው እንሂድ፣ በእናትህ እያመመኑ እነ ሙቢ ይመጣሉ። እነ ማናገር ነው አይደለም። አይ ተረጋግተነው የሚሆነው ክስ እኔ ምክንያት አንቺም ተሰቃየሽ። አይ በቃ ተውን፣ እሺ ነገር ቆይ። አይ እኔ ተረጋግተን ብናደርገው ይሻላል። እኔ በፍጹም አልለቀውም፣ አይደለም። አይ መረጋጋት ግን ሁሉንም ነገርም ለማድረግ መረጋጋት ይኖርባል። ሆስፒታል መሄድ አለብን በጣም

ውብዬ እኔን እኔን ታስመታኝ? ውብዬ አይደለም። በቃ ገባኝ እኮ። ግን ተረጋግተ ነው ሁሉም ነገር የሚሆነው። እኔ መጣው መጣው አንተ አስመሳይ አስመሳይ፣ በእናትህ ዞር በል አንተ ምን አይነት የማስመሰል ጥግ ነው ያለህ? ተጋባል ጥድ ነው ብሩ

አብራችሁ ተባብራችሁ እንደዚህ ያደረጋችሁት እንዳደረጉት እኮ ግልጽ ነው። ከፈለገው ለፖሊስ አስገናኝ፣ እንዲገባ አሳግተኛል። ገና ዋጋህን ታገኛለህ። አስገናኝ ገባ፣ አሳግተኛል። ፖሊስ እንዲመጣ ለምን ታዝናላት? አሳግተኛል። አንተ ዋጋውን እኮ ነው ያገኘው መሰሪ ታን ወሬሽ ነው ምን? አሁንም እንደዚህ መከፍቱ ዋጋችሁ ነው ማሰጣችሁ። ግሪ እንዴት ነው እንደዚህ የምታስመስለው? ቆይ ለኔ አስበህ ነው እንደዚህ እንደዚህ አንተ ምን አይነት አስመሳይ ሰው ነህ እና አንተ እኔን ታስመታኝ ታስመታኝ? አለ ሙቢ አንይ፣ ያስመታው ምንድን ነው ያደረከኝ? ምንድን ነው ያደረከኝ? እኔ እኮ ምን ምን እኔን ጠይቀኝ። ለምንድን ነው እሱ ሱሱ የምጠይቀው? እኔን ጠይቀኝ። ያው ምንም አልፈልግም። ለብልግና ዋጋህ ነው። ግን ደግሞ ገና ዋጋህን ነው ማሰጠ ገና አልቀመስክም እኮ በዚች በዚች ምን ቆይ፣ እብድ ነሽ እንዴ? ቆይ አንቺ አይምሮሽ ይሰራል? እብደቱን የጀመርከው አንተ ነህ እኮ። አትንካኝ፣ ሰማክ። እብደቱን የጀመርከው አንተ ነህ እንዴ? አንተ የማስመሰል ጥበብ ከየት ነው ያገኘው? አውራ ከእኔ ጋር ማውራው ነገር የለም። እኔ እራሴ ነኝ እና ምን ይሁን ነገር ምን ይሁን ጋር ምን የምታወራው ነገር የለም። እሱ ምንም የሚያደርገ ነገር የለም ገባ ካለ ዳውላውን ምን ምን ነገር ምን ፈርቶ እየሰማ ነው አይደል? እኔ ጋር ነገር የለም። ገባኝ እኮ አንቺማ እኔ እሱን ላወራ ነው የጠራሁት። ምንም እሱ የምታወራው ለምን እንዳስመታኝ ለምን እንዳሳገተኝ እሱን ነው እኔ እኔ ምን እሱ ምንም ስለማይናገር የዋ ስለሆነ እሱ ላይ ልህን ልትወጣ ነው እንደዛ፣ ሁሉም እንዳንቺ መሰሪ መሰሉሽ?

አንተ እኔን እኔን እኔን እቤት አስደበድበኛል ጎረምሳ አምጥተህ ጎረምሳ አንተ እኮ ነው ያመጣኸው አይደል አንተ እኮ የጠራኸው አንተ እኮ ነው ያመጣኸው ጎረምሳ ሲጀመር ማለት ነው እንደዚህ የሆንከው በስራክ ነው ቢያንስ በስራክ ከፈርሽ እሺ ዞር በይልኝ በእናትሽ ዞር በይልኝ በስራክ ከፈር እ ጭቃ እኔንማ ገና አላየኸም እኮ ገና መች ተነካ መች ተነካና ገና ምንም አልተነካም ተነካም ገብተዋል አሁንም ስርዓትን ይዘህ የማትቀመጥ ከሆነ ማለት ነው፣ ዱቄት ነው የማስደርግህ። ዱቄት ማለት ነው። እኔን ባትናከኝ ይሻላል ነው። ገባህ? ስለማታውቀኝ ነው አንተ። ጉዳዩ ከኔ ጋር ስለሆነ ነው። ጉዳይ ከኔ ጋር ነው እንጂ ከሙቢ ጋር አይደለም።

ማውራት ካለብህ ከእኔ ጋር ነው እንጂ ከሙቢ ጋር አይደለም። ገብተሃል? ገና ውብዬስ ማን እንደሆነች ትመለከታለህ። ማን እንደሆነች ታያለህ። አንተ ስለ ስርዓት ምን ታውቃለህ? ስርዓት ታውቃለህ እንዴ ለመሆኑ? ንገረኝ እስኪ ስርዓት የምታውቀው ነገር አለ? ስርዓት ስለምታውቅ ነው፣ ዘልዘለው ነው የቀረው ስርዓት። ከዚህ በላይ ምንም መስበን ተው እንጂ ስርዓትማ እንደውም እኔ ነኝ። በደንብ አድርገው ማሲ ዝግሽ ጋባካ አይደል ምንም ስለ ክብር አታውቅም፣ ስለ ስርዓትም አታውቅም። ምንም የማታውቅ ሰው ነህ። ምንድን ነው የሚያጨረጨረሽ? ምንድን ነው የሚያጨረጨረኝ? አሁን እኮ ናፍቆት ነው ያመጣሽ። ናፍቆት አንተ እኔ ልትናፍቀኝ? ዘልዘለ ሰው መቼም ሊናፍቀኝ አይችልም። ይሄን ማወቅ አለብህ። ገባህ አይደል? ደስ ስላለኝ ደስታዬን ላጣጥም ነው የመጣሁት። በጣም ደስ ብሎኛል። ነገር እኮ ነው አንድ ነገር ነው። ነገር ግን አሁንም አርፈ የማትቀመጥ ከሆነ ዱቄት ነው ማስደረግ ነው ዱቄት ማለት ነው። ምንም ጥሩ ነገር ከኔ እንዳጠፉ እና ደግሞ አስር ጊዜ አትጥሩን። እዛው መንዘላዘላችሁን እዛው ቀጥሉበት። ዝም በይ። ሄደህ እዛ ማንም ያናገረሽ ሰው ነው

ለቃኛው እኔ አንቺን መንካት አልፈልግም። ዞሮ መንካት የማትፈልግ ከሆነ ከኔ እራቂ። ገባሽ? አደረኩሽ? እስኪ ንገሪኝ፣ አደረኩሽ? ቆሽ እንኳን እኔ እሱ እንደዚህ እስከማድረግ ደረጃ ነው እንጂ አንቺ አይደለም። ምን አውሩኝ። አትርሱኝ አትርሱኝ አልሽ እረሳንሻለሁ ወይ ምንድን ነው ችግር የለውም አይዞሽ በደንብ አስታውስሻለሁ ቀጣይ ደግሞ አንቺ ነሽ ቡቄ የምትደረግ ይገባሻል እሱን አብረን እንመለከታለን እሱን አስነሳልኝ የትኛውን ክስ ነው ማን ይሰማል የትኛውን ክስ የአንተን ደግሞ በቅርቡ ጠብቅ ምንም ትገባታለህ ጠብቅ ስማ ትሰማኛለህ? እንደዚያ ያስደረኩ እኔ ነኝ። አልኩህ እኮ ከእኔ ጋር ተጋፈጥ። እስኪ አንተ ወንድ ከሆንክ እና ጎበዝ ከሆንክ ማለት ነው። እውነታ ካለ ተጋፈጥ፣ ከእኔ ጋር ተጋፈጥ ነው አሁን። ተጋፈጠኝ እኔን እ ይበቃሻል። እኔ

እሱ በቃ ዞር ወይ ላይ አልፈልግም ላይ አልፈልግም ላይ አልፈልግም። እሺ ለምን ትሰሪያለሽ ታዲያ? ምክንያቱም እሱን ያለ ወንጀሉ እንድትኖሪ አልፈልግም። እና ደሞ ከስ አንሽ ያልከውን ገና ደራርቤ ገና አንቺ። ኧረ ምን ነሽ አንቺ? የተደራጀሽ እኮ ነሽ፣ ለክፋት የተደራጀሽ ነው። ገና አላየኸኝም። በክፋት ከሆነ ማለት ነው፣ ገና አላየኸኝም። እና ደሞ በጣም ደስ ብሎኛል እ ቢያንስ ትንሽ ተንፈስ ብለሀል መሰለኝ አይደል? ግን ጠብቅ፣ ገና ዋጋህን ነው የማሰጠህ። ገና ማለት ነው በሁሉም። ሙቤት ታቸ ምንም አላደረኩም እኮ አንተ። እንደዚህ አይደለም ለመዛት ነው ለመዛት። ግን አንድ ነገር ልንገርህ ውሻ ነው። እሺ ስጋ ወደ ተጣለበት የምሄደው ዞር በይልኝ፣ በእናትሽ ነው። ጨካኝ አረመኔ፣ አንቺ ደሞ

አይል ዳል ላግኝህ፣ እኔ ላግኝ። ሙቤ ፍለፊት እንገናኝ፣ እኔ እና አንተ ፍለፊት እንድናውራ። ወንድ ኮንክ ፍለፊት አውራኝ፣ ወንድ ኮንክ ፍለፊት ሙቤ ከቻልከኝ። ፍለፊት ፍለፊት ላደረግከውን ላስከፍልሀለሁ ሙቤ አስከፍላለሁ ሙቢ፣ አስከፍላለሁ፣ በመድኃኒዓለም። በጣም ስላጣናቸው በጣም ወጡ እንዴ! እንደዚህ አይደለም የምትጠይቃቸው ውዳቸው